ይኸውልሽ ባንቺ ምክንያት ነው መወዳትን ሄዱን ያጣው። ስለዚህ ዝም በይ። ባንቺ ምክንያት? በእኔ ምክንያት? አዎ ባንቺ ምክንያት ነው ፍቅሬን ያጣው። ታዲያ ፍቅሬን ማውጣት ባንተ ነው እንዴት ተጀመረው? እኔም እኮ ፍቅሬን አጥቻለሁ፣ ሰሚኛለሽ። አንቺ ስለ ፍቅር ለማውራት አንደበት የለሽ። ለማንኛውም ፍቅሬን በማጣት አንድ እኩል ነን። እንኳን ደስ አለሽ። አባዬ ሁሉንም ነገር እንደሚያውቅ እያወቅሽ እስከ ዛሬ ስታስመስኝ ነበር። አብረሽ እኔ ኖርሽ እኔ ግን እንደ እህቴ አይቼሽ ስለነበረ ነው ሁሉንም ነገር ሳማክርሽ የነበረው። አንቺ ጉነ ላይው ለን አስመሳይ ነሽ ለማንኛውም ከሞዳት ፍቅረኛ ጋር ስላጣላችሁኝ እንኳን ደስ አለሽሽ። ወይ ዳንኤል በጣም ድለብሽ። እንዴት ኤዱን በማጣቱ ነው እንዴ? በአስተሳሰቧ፣ በውበቷ፣ በሁሉም ነገሯ የምሬ ነው ምልሽ። ኤዱን በማጣቱ መቆጨት አለበት። ሄደን የተማረች ነች። ፍቅር አስጣት ታውቃለች። እንዴት እንደምትንከባከብና ትሪት ማድረግ እንዳለባትም ታውቃለች። ታዲያ ታቦት ሁሉ ዞሮ ቢሳለም ኤዱን የመሰለች ሴት የሚያገኝ ይመስልሻል?

ለዛ ነው ህመምተኛ ሰውን ማሰቃየትና እና መግደል ስራዬ ብለሽ ያሽሽ። ለምን ክፉ ታደርገኛለህ? ክፋትማ ቢገልጽሽ መልካም ነበረ። ቆይ ግን ምን ባደርግ ነው ይህንን ቤተሰብ ግልብጡን ማውጣት የምችለው? ምን ባደርግ ነው ቆይ ንብረቴን ካለከልካይ ማግኘት የምችለው? የተጸጸተ ሰው ያበላሸውን ነገር ሳያስተካክል ጥፋት፣ የበደልኩት ሰው ጋር በጸጸት ከመኖር ራሴን ችዬ መኖር መርጣል። ምርጫ ክስደት ነው። ይህን ቁንስ እጀን ያዘኝና ለትልቅ ዓላማ አንነሳ ትሰሚኛለሽ ዳግመኛ በአንቺ የሰይጣን እጅ ስራ ላይ አልገባም አንተ የበደሉን ይቅር ብለህ ይቅርታ የምታስተምር ሰው አንተ በደል አይገባም ነበር እኔም ይቅርታ የሚገባኝ ሰው አይደለሁም ግን እባክህን ይቅር በለኝ ድጋሚ በጸጸት አለንጋ መገረፍ አልፈልግም እባክህን አባዬ ይቅር በለኝ ምንም እንኳን ቢረፍድም ዳኒ አሁን ላይ ሁሉንም ነገር ከአንድ ለመጀመር ከዛ ቤት እየወጣ ነው ማለት ነው። ይሄ ነገር ደግሞ ቲናም በጣም ደብሯታል። እሷ አሁንም እያሰበች ያለችው ያጠፋችው ነገር ጸጽቷት ሳይሆን አሁን ላይ ያለው የተፈጠረው ነገር እንዳለ ለእኛ ጥሩ አጋጣሚ ነው፣ ስለዚህ እንደምንም ብለን መጀመሪያ ያቆምነውን እቅዳችንን መቀጠል አለብን፣ ይሄንን ቤት ትርምስምሱን አውጥተን የምንፈልገውን ያህል ገንዘብ ወስደን ከዚህ ቤት መውጣት አለብን ብላ ዳኒን እየመከረችው ነው። ዳኒ ደግሞ አሁን ላይ ሙሉ ለሙሉ ተጸጽቷል። በተለይ ደግሞ አሁን ላይ ያለው የኤደንና የእሱ ነገር ለሁለተኛ ጊዜ ከተበላሽበት በኋላ ማለት ነው። መጀመሪያ ላይ በካሌብ አባት ጥረት ነበር ኤደን ይቅርታ አድርጋለት አንድ ላይ የሆኑት። እናም ደግሞ እሱ ያሰበችው ከዚህ በፊት ከቲና ጋር አንድ ላይ አሉ የሚለውን ነገር ነው ያሰበችው። ግን ደግሞ እነሱ የሚያደርጉትን ነገር የካሌብ አባት ያኔ ታሞ ዊልቸር ላይ በነበረበት ሰዓት እነሱ እሱ ፊት ለፊት ሲያደርጉ የነበረውን ነገር ዛሬ ደግሞ የካሌብ አባት ሲነግራቸው ኤደን ይሄን ነገር መቋቋም አቅቷት አሁን ላይ ዳኒን አጠገቢያት ትድረስ ላይ አልፈልግም፣ አንተን እየጠበቅኩት እድሜ ማቃጠል ወይ ደግሞ ደግሞ ህይወቴ ማበላሸት አልፈልግም በሚለው አሁን ላይ ድጋሜ ለዳኒ ይቅርታ አድርጋ ከሱ ጋር መሆን እንደማትፈልግ ደጋግማ እየነገረችው ነው። ዳኒ አሁንም ተስፋ አልቆረጠም። ኤደንን እየተከተላት መንገድ ላይም እሷ የተከራየችበት ቤት ሰፈር እየሄደ ሁላ እሷን እያገኘ ይቅርታ እየጠየቃት ነው። እሱ ለአፉ ተጸጽቻለሁ፣ እኔ የበፊቱ ዳኒ አይደለውም አሁን ላይ ሙሉ ለሙሉ ተቀይር ያለው ቢላትም ኤደን ግን እየነገረች ያለችው አንተ ኮ መቀየርህን የማምኖ ያጠፋውን ጥፋት ስትክስና የበደልከውን ሰው ይቅርታ ስትጠይቅ ነው ስትለው፣ ዳኒ ደግሞ ወደሱ መለስ ብሎ ብሎ ሲያስቡ አንድ ማድረግ ያለበት ነገር ቢኖር ከዛ ቤት መውጣትና ራሱን ችሎ መቆም እንደሆነ ሲገባው ነው። አሁን ላይ የካሌብን አባት እግሩ ላይ ወድቆ ይቅርታ እየጠየቀው ያለውና በስተ መጨረሻ እዛ ቤት የቀረውን ልብሱን ይዞ ከዛ ቤት እየወጣ ያለው ማለት ነው። ቲና በዚህ ነገር ግን በጣም ተረብሻለች። እሷ አሁንም ሌላ እቅድ እያቀደች ነው። ይሄንን ቤት እንደምንም አድርጌ ትርምስ ምሱን አውጥቼ የምፈልገውን ነገር መውሰድ አለብኝ። አሁን ላይ ማንም ሰው እየሰማኝ አይደለም። እናም ደግሞ ማንም ሰውም ይቅርታ እያደረገልኝ አይደለም። ስለዚህ የሆነ ነገር ማድረግ አለብኝ ብላ እያሰበች ነው እሱ አሁን እንደውም ደስ ያለት ከሁሉም ነገር በላይ የዳኒ እና የኤደን ነገር ለሁለተኛ ጊዜ መበላሸቱ። ይሄ ነገር ጥሩ ነገር ነው። እንደዚህ ከሆነ ዳኒ ከኔ ጋር ይሆናል፣ እንደ በፊቱ ወደ ድሮ ፍቅራችን ተመልሰን እቅዳችንን እንቀጥልበታለን ብላ ነበር ያሰበችው። ግን ደግሞ ዳኒ ያንን ነገር ሊቀበላት አልቻለም። አንቺ ግን ለምንድን ነው ማትጸጽችው? ምን አይነት የድንጋይ ልብን ያለች። እኔ ከአሁን በኋላ ከአንቺ ጋር መሆን አልፈልግም። እኔ በጥፋቴ ተጸጽቻለሁ። ስለዚህ ወደኋላ መመለስ አልፈልግም። አንቺ የራስሽ ጉዳይ ብሎ እሷን ጥለው ሄደዋል ማለት ነው። ዳኒ ከዚህ በፊትም ሲፈራ ነ ነገር ይሄን ነው ደጋግሞ የካሌብን አባት ሲጠይቅ የነበረው። ያኔ ታመህ ዊልቸር ላይ የነበርክ ጊዜ የተፈጠረውን ነገር ሁሉ ታስታውሳለህ? እንዲህ ብሎ ደጋግሞ የካሌብን አባት ቢጠይቀውም የካሌብ አባት ግን ብዙ ጊዜ ያኔ የተፈጠረውን ነገር አላስታውስም፣ ከዛ በኋላ ያለውን ነገር ነው እንጂ ብሎ እሱና ቲና ሲያደርጉ የነበረውን ነገር እንዳለ ሲያ የነበረውን ነገር ሁሉ እንደማያስታውስና ምንም ነገር እንደማያቅ ነግሮት ነበር። ግን ደግሞ ዳኒ በብዙ ነገር ሲጠራጠር ነበር በወሬዎቹ የካሌብ አባት በማያወራቸው በአንዳንድ ነገሮች እሱ በሚናገራቸው በአንዳንድ ቃላቶች ምናልባት ያኔ እኛ ስናደርግ የነበረውን ነገር አውቆ ነው ወይስ ምንድን ነው የሚለው ነገር ስለሚያስፈራው ነው ያኔ ሲጠይቀው የነበረው። ዛሬ ደግሞ ቲና ባደረገችው ነገር ቲና በሰራችው ስህተት የካሌ በነባት ያኔ ዊልቸር ላይ በነበርክ ጊዜ እኮ አንተን እንዳትድን እዛው ላይ አንተን ማስቀረት ይችል ነበር ብላ ያኔ የካሌ በነባት ባለመግደሏ ወይ ደግሞ እሱን ባለማጥፋቷ አሁን ላይ እንደምትጸጸት ፊት ለፊቱ የካሌ በባት ጋ ቁጭ ብላ ዳኒም እዛ ሆኖ ኤደንም እዛ ሆና ያንን ነገር ስትነግረው የካሌ በባት ደግሞ ከዚህ በፊትም ሲናደድ የነበረው ነገር ስላለ ነው እዛ ጋ ያኔ የነበረው ነገር እንዳለ እሷ ስታደርግ የነበረውን እናም ደግሞ የካሌብን አባት ራሱ እሷ መድኃኒት ሰጥታ ለሁለት ዓመት ሙሉ ዊልቸር ላይ እንዳስቀመጠች ሁሉንም ነገር እንደሚያቅ ሲነግራት ቲና ምንም ነገር ማለት ያቃታትና አሁን ደግሞ ዳኒ በእሷ እየተናደደ ያለው ማለት ነው። ይሄ ሁሉ ነገር የሆነው በአንቺ ምክንያት ነው፣ እኔ አንቺ ባሰመርሽልኝ መንገድ በመሄድ ነው አሁን ይሄንን የሚያክል ጸጸት ውስጥ የገባሁት፣ ስለዚህ ወደኋላ አልመለስም እያለ አሁን ላይ በምንም ተአምር ከእሷ ጋር መሆን እንደማይፈልግ እየነገራት ያለው ማለት ነው። ዳኒ ይሄንን ነገር ከሰማ በኋላ በቲና ቢናደድም የካሌ አባት ቀና ብሎ ማየት ባይችልም ይሄንን ነገር ደግሞ ትሁት እንደምታውቅ እርግጠኛ ነበርና ትሁትን እንዴት እንደዚህ ታደርግኛለች አባዬ ይሄንን ሁሉ ነገር እንደሚያውቅ እያወቅሽ ለምንድን ያልነገርሽኝ ብሎ ከዚህ በፊት እሷን ስለሚያምናትና እንደ እህቱ ስለሚያያት ሁሉንም ነገር ሲያማክራት እንደነበረ ሲነግራት እዚህ ጋር ደግሞ ትሁት በሌላ ነገር ስለተናደደች ዳኒ ላይም ስትጮው ነበር ማለት ነው። ትሁትን ዛሬ ላይ በጣም ያናደዳት የካሌብ ነገር ነው። ካሌብ ኤደን እና ዳኒ ለሁለተኛ ጊዜ ተጣሉ። ኤደን ዛሬ ዳኒ ከቲና ጋር ሲያደርግ የነበረውን ነገር ሁሉ ስታውቅ ነጋ አንድ ላይ ሲያድሩ የነበረውን ነገር ሁሉ አባዬ እንደሚያቅ ሲነግራት ይሄን ነገር መቋቋም አቅታት አሁንም ለሁለተኛ ጊዜ ከዳኒ ጋር ተጣላች የሚለውን ነገር ካሌብ ሲሰማ ለዳኒ ተጸጽቶ ነበር። እናም ደግሞ እችን የመሰለች ልጅ እንደ ኤደን አይነት ልጅ የትም አያገኝም ዳኒ ምን አይነት እድለቢስ ነው ብሎ እዛ ጋ የኤደንን መልካምነት ወይ ደግሞ የኤደንን ውበት እያሞጋገሰ ሲያወራ ነው። እዚህ ጋር ትሁት ደግሞ በዚህ ነገር የተደበረችውና ና ለካ ካሌብ እኔን አያየኝም እሱ የሚያሞጋገስ ወይ ደግሞ መልኳ የታየው የኤደን ብቻ ነው በሚለው እዛ ጋር በጣም ተከፍታ ፊቷ ላይ እንደ ተከፋችም በደንብ ሲያስታውቅ ነበር ማለት ነው። እሷ እንደዚህ ተከፍታ እንደዚህ አዝና እያለች ነው እዚህ ጋር ዳኒ መጥቶ ለምንድ ነሱ የካሌብ አባት ወይ ደግሞ አባዬ ይሄንን ሁሉ ነገር እንደሚያቅ መተሽ ያልነገር ሲን ሲላት ያኔ ደግሞ ተናዳበት። በፊትም እንድዴ ስላለ ከዳኒ ጋር ስትጣላ የነበረው ማለት ነው። ትሁት እስካሁን ድረስ ፍቅር እንደያዛትና የወደደችው ሰው እንዳለ ትናገር እንጂ ያ ሰው ማን እንደሆነ ለማንም አልተናገረችም። ኤደንም መጀመሪያ ላይ ካሌብን አፍቅረሸዋል እንዲ ብላ ከአንዳንድ ነገር ተነስታ ጠርጥራ ነው ይጠይቃል ቻት እንጂ ትሁት እዚህ ጋር ካሌብን አፍቅሬዋለሁ ብላ የነገረቻት ምንም ነገር የለም። ዳኒም እንደዛው ኤደን በነገረችው ነገር ነው እዚህ ጋር ትሁት ካሌብን አፍቅራዋለች ብሎ የራሳቸው ግምት ያስቀመጡት እንጂ እስከ ዛሬ እሷ ምንም ያወራችው ነገር የለም። ለዛም ነው ዛሬ ኤደንን አግኝታት እኔ ኮ ካሌብን አይደለም ያፈቀርኩት እዛ ሀገራችን አንድ አብሮ አደግ የሆነ ሰው አለ እሱን ያፈቀርኩት ብላ እዚህ ጋር ለኤደን የነገረቻት ማለት ነው። እሷ አሁን ላይ በጣም ተከፍታለች በካሌብ። ለዛም ነው እሱ ገዝቶ የሰጣትን የአንገት ሐብል ይሄንን የአንገት ሐብል ወስደሽ ለወደድሽው ሰው እንደ ስጦታ ስጪ ብሎ የሰጣትን መልሳ ለካሌብ የሰጠችው ማለት ነው። ካሌብ ደግሞ ይሄ ነገር ግራ ገብቶታል። ምን ሆና ነው ለምንድን ከፋት ወይ ደግሞ ምን ተፈጥሮ ነው ብሎ ቢጠይቃትም እሷ ያለችው ግን እዛ ጋር እኔ የወደድኩት ያፈቀርኩት ሰው አግብቷል። ስለዚህ ይሄ የአንገት ሀብል ከዚህ በኋላ እኔ ጋር መቀመጡ ምንም ጥቅም የለውም ብላን የመለሰችለት ማለት ነው። ሌላው ነገር ደግሞ እዚህ ጋር ካሌብን በምላሹ ትሁትን ሊያፈቅራት ይችላል ብሎ ጥርጣሬ ሊያነሳ የሚችል አንድ ነገር ትሁት ዛሬ የካሌብን አባት ንፋስ መቀበል እፈልጋለሁ ወጣ ብዬ ልመለስ ብላ ከዳኒ ጋር ተገናኝቶ የሆነ መናፈሻ ቦታ ቁጭ ብሎ ሲያወሩ ነበር። ካሌብ ደግሞ ያንን ነገር አይቷል። እናም ደግሞ ይሄ ነገር በጣም አናዶታል። ለዛም ነው ትሁት ወደ ቤት ስትመለስ የት ነበር ውለሽ የመጣሹ? ለምንድን ነው የወጣሹ ስራሽን ትተሽ? አንቺ እኮ እዚህ ቤት የገባሹ ለስራ ነው እንጂ የትም ቦታ ልትዞሪ አይደለም ብሎ እዚያ ጋር ትሁት ላይ ተናዶ ሲቆጣት የነበረው ማለት ነው። እናም ደግሞ ይሄን ነገር ራሱ ለአባዬ ሊነግረው ነበር። እዚህ ቤት ስራ ብላ መታ እኛ ኃላፊነቱን ተቀብለን ለምንድን ነው እሱ እሷ እንደፈለጋት ወጥታ ስታውደለድል ውላ ወደ ቤት ብሎ ከሌላ ወንድ ጋር እንዳያትና እንደተናደደባት ለአባቱም ሊነግረው ቢፈልግም አባዬ ደግሞ እዚ ጋ እሷ ብዙ ነገር ውላልኛለች፣ ከዚህ በፊትም አንተ በፍቅር ታውረ ለእኔ ያላደረክልኝ ነገር እሷ ብዙ ነገር አድርጋልኛለች ብሎ አሁንም ድረስ የትሁት ውለታ እሱ ላይ እንዳለ ለካሌብ ነግሮታል ማለት ነው። ካሌብ ይሄ ነገር ደሞ ግራ ገብቶታል። ምናልባት እዛ ጋር ካሌብ የተናደደው እሱም አይናገር ወይ ደሞ እንዲህ አፋውጥቶ ትሁትን አፍቅሬታለሁ ወይ ደግሞ ፍቅር ይዞኛል ብሎ ባይናገርም ያኔ ከዳኒ ጋ ማየቱ ለዚህ ምክንያት ሊያበሳጨው ይችላል ማለት ነው እዛ አሁን ኤደን እና ዳኒ እንደተለያዩ አውቀዋል። ከኤደን ጋር ከተለያየ ደግሞ እዚህ ጋር ደግሞ መለስ ብሎ ከትሁት ጋር ሊሆን ይችላል የሚለው ነገር ትንሽ ሊያበሳጨው ይችላል ማለት ነው። ሌላው ነገር ደግሞ እዚህ ጋር አሁን ላይ ትሁት ለቤተሰቦቿ እየደወለች ነው። እናም ደግሞ ቤተሰቦቿ ናፍቀሽናል ለምንድነው ነው የማት መጪ ብሎ ቢጠይቋትም እሷ መምጣት እንደምትፈልግ ነገሮች እዚህ አልመቻች ብለኝ ነው እንጂ እኔም ሁሌ ለመምጣት አስባለሁ እያለች ነው። እና ምናልባት አሁን እሷ ወደ ቤተሰቦቿ ከሄደች እዚህ ጋር ቲና አሁንም ቤት ነው ያለችውና ዳኒ ደግሞ ከቤት ወጥቶ የምታረጋቸውን አንዳንድ ክፋቶችን ለካሌብና ለአባቱ የሚነግረው ሰው የለምና ና እዚህ ጋር የትሁት ወደ ቤተሰቦቿ መሄድ ደግሞ ቲና ለምታረጋቸው አንዳንድ ክፋቶች አመቺ ሁኔታን ሊፈጥርላት ይችላል ማለት ነው።